አስራ ስምንተኛ ተራራ ክፍለ ጦር በታጠቅም ሆነ በሁርሶ ማሰልጠኛ ማዕከላት ባሳለፋቸው ጊዜያት ወደ ሰልፍ ሜዳ ሲሄድ፣ ለተለያየ ወታደራዊ ትምህርት ሲንቀሳቀስ፣ ማለዳ ለአካል ማጠናከሪያ ሲወጣ፣ በጉዞ ልምምር ላይ ማነቃቂ የሚሆኑ ዘፈኖችንና መዝሙሮችን በቡድን እየዘፈነና እየዘመረ ከባዱን ያቀል ድካሙን ያረሳሳ ነበር። በዚህ ሁኔታ የኪነት ቡድን በብርጌድ ደረጃ ሁርሶ ላይ መሠረቱን አኖረ። አጀማመሩም ከሰልጣኝ ወታደሮች መካከል ዝንባሌ ያላቸውን አባላት በመምረጥና በማሰባሰብ በአራቱም ብርጌዶች በተመሳሳይ ጊዜ ነበር። ከዚያም ከወታደራዊ ሥልጠና በኋላ ወይም አንዳንድ ጊዜ ከሥልጠናው እንዲቀሩ የተደረገ በጠቅላይ ሰፈር ልምድ ያካሂዱ ነበር። የኪነት ቡድኖቹ አደራጆችም ከ35ኛ ብርጌድ በመቶ አለቃ ደበሳይ ግብረሥላሴ፣ ከ36ኛ ብርጌድ መቶ አለቃ መንበሩ ሰጠኝ፣ ከ37ኛ ብርጌድ በመቶ አለቃ ደጀኑ ሽፈራው እና ከ38ኛ ብርጌድ ከጦሩ የተመረጡ ሲሆኑ በምድር ጦርና በሐረር ጦር አካዳሚ ሙዚቀኛ ክፍሎች ውስጥ የረጅም ጊዜ ልምድ ያላቸው ናቸው። ክፍለ ጦሩ በሁርሶ ማሰልጠኛ ማዕከል በነበረበት ወቅት በኪነት ቡድኖቹ ይቀርቡ በነበሩ አንዳንድ ዝግጅቶች የኪነቱ አባላት የሴት ገጸ ባሕርያትን ወክለው መጫወት ሲፈልጉ የክፍለ ጦሩ ምግብ አብሳይ ሴቶችን ቀሚስ በመዋስ ይጠቀሙ ነበር። የሙዚቃ መሣሪያዎችም ክራር፣ መሰንቆ፣ ዋሽንትና ከበሮ ብቻ ነበሩ። በዚህ መልክ የቀጠለው ኪነት ጥበባዊ እንቅስቃሴ ውጤታማና ማራኪ የሆነ በመምጣቱ ክፍለ ጦሩ የሁርሶ ሥልጠናውን አጠናቆ መቀሌ እንደገባ የተሰጠውን የሦስት ወር የአሰሳ ግዳጅ ካጠናቀቀ በኋላ የኪነት ቡድኖች አንድ ላይ እንዲሆኑ ተደርጎ በመቶ አለቃ ደጀኑ ሽፈራው መሠረታዊ የሙዚቃ ዕውቀት በመቶ አለቃ ደበሳይ ግብረስላሴ የሙዚቃ መሣሪያና በአሥር አለቃ ደበበ ከበደ መሠረታዊ የውዝዋዜ ትምህርትና ሥልጠና እንዲሰጣቸው ሆነ። ከዚያም ከዘንዶ ሰራዊት ኪነት ቡድን ጋር የልምድ ልውውጥ አድርጎ በመጠናከሩ በ1973 ዓ ም ክፍለ ጦሩ የተንቤን ከተማን አቢ አዲን በተቆጣጠረበት ወቅት በያውራጃው ለሚንቀሳቀሰው ሰራዊት የመጀመሪያውን የቀስቀሳ ሥራ ለማቅረብ በቃ። በዚህም የክፍለ ጦሩ ኪነት ቡድን የተቋቋመ መሆኑ በይፋ ተበሰረ። ይህ ከሆነ በኋላ እድገቱ በተሻለ አቋም መቀጠልና በዘመናዊ የሙዚቃ መሳሪያዎች እንዲሁም በሴት ባለሙያዎች ወይም ድምፃዊና ተወዛዋዥ መደራጀትም እንዳለበት ታመነበት። ስለዚህ ክፍለ ጦሩ ወደ ኤርትራ እንደተዛወረ መቶ አለቃ ደበሳይ ግብረ ሥላሴ፣ ዘመናዊ የሙዚቃ መሳሪያዎችን እንዲገዛና የሴት ባለሙያዎችን ቅጥር እንዲፈጽም ወደ አዲስ አበባ ተላከ። ባጭር ጊዜ ውስጥም አስፈላጊውን ፈጽሞ ተመለሰ። የኪነት ቡድኑ ወደ አስመራ ሄዶ ያረፈው አዴ ጎአደድ በመሆኑ ልምምር ለማድረግ ምቹ ሁኔታ አላገኘም። ስለዚህ በሰሜን ዕዝ ማስተናገጃ ክፍል ውስጥ ስፍራ እንዲያገኝ ሆኖ በዚያው ልምምዱን እንዲያደርግ ተወሰነ። በአስመራ ከተማ ለጥቂት ወራት በስልጠናና በትምህርት ራሱን በማጠናከር ላይ እንዳለ ክፍለ ጦሩ ለቀይ ኮከብ ሁለገብ አብዮታዊ ዘመቻ ወደ ቲክሲ ግንባር ተንቀሳቅሶ በነበረ ጊዜ የኪነት ቡድኑም ወደ አፋበት ሄዶ በድንኳን ውስጥ ልምምዱን ሲያደርግ ቆየ። በትክሲ ግንባር የመከላከያው መስመር በአስተማማኝ ሁኔታ መጠናከሩ እንደተረጋገጠ የክፍለ ጦሩ ተጠባባቂ ጦር ወደ አፋበት እንዲመለስ ተደረገ። ከዚያም ይህን ተጠባባቂ ጦር ጨምሮ በናደው እዝ ስር የሚገኘውን አጠቃላይ የወገን ጦር ከመድፍ ርቀት ውጪ በተሰናዳ ቦታ የኪነት ቡድኑ አዝናኝ ዜማዎችንና ቀስቃሽ መዝሙሮችን አቀረበለት ከቀስቃሽ መዝሙሮቹ አንዱ አሳዛኙ ናቅፋ የሚል ሲሆን መዝሙሩ ከ1969 እስከ 1970 ዓ ም ናቅፋ ከተማን ከሻቢያ ወረራ ሲከላከሉ በከበባ ውስጥ ቆይተው በመጨረሻም ከበባውን ሰብረው የወጡትን የ15ተኛ ሻለቃና የአየር ወለድ አባላትን የሚዘክር በመሆኑ ጦሩ ያደመጠው በአድናቆትም በቁጭትም ስሜት ተውጦ ነበር። የክፍለ ጦሩ ዋና አዛዥ ይህን ከተመለከቱ በኋላ ምክትል የመቶ አለቃ አያሌው ካሳን ጠርተው የክፍሉን ሰራዊት የሚያነቃቃና የውጊያ ብቃቱን የሚገልጽ ቃል ኪዳኑን የሚያድስበት እያንዳንዱ ወታደር አጥንቶ በቃሉ ሊዘምረው የሚችል ጥሩ መዝሙር ፍጠር ብለው አዘዙት። መኮንኑም ግጥሙን ጽፎ በክራር እየታገዘ ዜማውንም አውጥቶ በሙዚቃ እንዲቀናበር ለኪነት ቡድኑ ሰጠ። ጥሩ ሆኖ ተሠራ። የክፍለ ጦሩ ዋና አዛዥ ሰራዊቱን የሚያነቃቃና የውጊያ ብቃቱን የሚገልጽ ቃል ኪዳኑን የሚያድስበት እያንዳንድ ወታደር አጥንቶ በቃሉ ሊዘምረው የሚችል ጥሩ መዝምር ፍጠር ብለው ምክትል የመቶ አለቃ አያሌው ካሳን ካዘዙ በኋላ መኮንኑም ግጥሙን ጽፎ በክራር እየታገዘ ዜማውን አውጥቶ በሙዚቃ እንዲቀናበር ለኪነት ቡድኑ ሰጠ። ሥራውም ጥሩ ሆኖ ተሠራ። ግጥሙ እንዲህ የሚል ነበር። የተራራው ጦር ባሩድ እሳተ ገሞራ ጠላት ገድሎ ሰጥቷል ለጅብ ላሞራ የተራራው ጦር ለወገን ድል አብሳሪ ባጥንቱ ከስካሽ ድንበራጣሪ የድል ችቦ አቃጣይ ጠላት ጣምራ ጣምራ ጣይ ሰደድ እሳት ለጠላቱ ተራራው ጦር ብርቱ ተራራው ጦር ባሩድ እሳት ገሞራ ጠላት ገድሎ ሰጥቶአል ለጅብላ ሞራ ተራራው ጦር ለወገን ድል አብሳሪ ባጥንቱ ከስካሽ ድንበራጣሪ አንቂ አምራችና ተዋጊ ጠላቱን ድል አድራጊ አለው በዓለም አቀፋዊነት ተራራው ጦር ጽኑምነት። ይህ ሦስት ደቂቃ ያህል ርዝማን ያለው መዝሙር ከሙዚቃ ጋር ከተቀነባበረ በኋላ ግጥሙ በወረቀት ድምፁ በመጫወቻ ክር ወይም በካሴት ተቀርጾ ለጦሩ ታደለ። ከዚያም ጦሩ በማንኛውም ስፍራ ከጦር ሜዳ በቀር በቡድን ሲንቀሳቀስ በሥራም ላይ ሆኖ ይዘምረው ጀመር። በእርግጥም አንቂና ጉልበት ሰጪ ሆኖ ነበር። ግጥሙ ከጦሩ የዓላማ ጽናት ጥንካሬና አይበገሬነት የመነጨ ሲሆን፣ በተለይ በቲክሲ ግንባር መከላከያ መስመር ላይ በመቶ የሚቆጠሩ የሻቢያ የማጥቃት ሙከራዎችን በማክሸፉና መክቶ በመመለሱ የብረት አጥር የሚል ስም ማግኘቱን የተመረከዘ ነው። የኪነት ቡድኑ የአሥራ አምስተኛ ተራራ ክፍለ ጦር የሙዚቀኛ ሻምበል በሚል አደረጃጀት ዕውቅና ካገኘ በኋላ የምሥራች ድል አብሳሪ ተብሎ በባህልና በዘመናዊ ተከፍሎ ባለ ሁለት ባንድ ሆነ። የዘመናዊ ባንዱ አጉላ ባንድ ተባለ። ምክንያቱም አስራ ስምንተኛ ተራራ ክፍለ ጦር መጀመሪያ ወደ ውጊያ የገባው በትግራይ ውስጥ አጉላ በሚል ስፍራ መሆኑን ለማሰብ ነው። ከዚያም በተጨማሪ የቲያትር የአጫጭር ጭውቶች ክፍልም ነበረው። ይህ የኪነት ቡድን ከእናት ክፍሉ አልፎ ለመጀመሪያ ጊዜ መድረክ ላይ የታየው በአስመራ ከተማ ለ27ተኛ ሜካናይዝድ ብርጌድ ባቀረበው ዝግጅት ነበር። ከዚህ በኋላ በአያሌ መድረኮች እየቀረበ ታዋቂነትን ከማትረፉም በላይ በ1976 ዓ ም በሰሜን እዝ ስር በሚገኙ ክፍለ ጦሮች የኪነ ቡድኖች መሃል በተደረገ ውድድር አንደኛ በመውጣቱ ከእዙ መምሪያ አንድ የኤሌክትሪክ ጄኔሬተር ተሸላሚ ለመሆን በቅቷል። በተለይ የጉላ ዘመናዊ ባንዱ በአስመራ አምባሳደር ሆቴል የምሽት ክበብ እየተጋበዘ የዜማ ዝግጅቶቹን ማቅረቡ አድናቂዎቹ የበዙ ከመሆናቸውም በላይ በአስመራ ከተማ ብቸኛ ተወዳዳሪው የቤንጎልስ ክበብ ብቻ ነበር። ለዚህ ደረጃ ከበቁት ድምፃውያን መካከል የአስር አለቃ ታደሰ ዓለሙ የባህል ዘፈን ተጫዋች፣ ከ1983 ዓ ም በኋላ ሚሻ ምሾ በተማለ ዜማው ታዋቂ የሆነ ነፍስሲ ማር ወታደር ቦጋለ ጨቡዴ የባህል ዘፈን ተጫዋች፣ ወታደር አበበ ቀበታ የዘመናዊ ዘፈን ተጫዋች፣ የአስር አለቃ መሐመድ አወል የባህልና ዘመናዊ ዘፈኖች ተጫዋች ከ1983 ዓ ም በኋላ ድጌ በተባለ ዜማው ታዋቂ የሆነ ነፍሲ ማር ወታደር አንዱአለም ለማ የባህል ዘፈን ተጫዋች፣ የታዋቂው የባህል ዘፈንና ሙዚቃ ተጫዋች ለማ ገብር ሄውን ልጅ እርሱም ከ1983 ዓ.ም በኋላ በባህል ዘፈኑ ታዋቂ መሆን የቻለ ይገኙበታል። ለእነዚህ ድምፃውያን ታዋቂነት የልዩ ልዩ ሙዚቃ መሣሪያ ተጫዋቾች እገዛና ድጋፍ ከፍተኛ ድርሻ ያለው መሆኑ ጥርጥር የለውም። እናም ባንዱ ምርጥ የሙዚቃ መሣሪያ ባለሙያዎች ነበሩት። የክፍለ ጦሩ የምስራች ድል አብሳሪ ሙዚቀኛ ሻምበል በኤርትራ ክፍለ ሀገር በተለያዩ አውራጃዎችና ወረዳዎች ለሚገኙ ነዋሪዎችና በልዩ ልዩ የጦር ክፍሎች እየተዘዋወረ መንፈስን የሚያድሱ የተዳከመውን የሚያበረቱ ወኔ ቀስቃሽ የሆኑ ዜማዎችን በማቅረቡ ተወዳጅ ነበር። ሙዚቀኛ ሻምበሉ በባህልና በዘመናዊ ባንዶች ብቻ ሳይወሰን የማርሽ ባንድ ለማቋቋም ማቀዱን ለክፍለ ጦሩ አባላት ገልጾ በገንዘብ እንዲያግዙት ጥያቄ በማቅረቡ በተደረገለት ሙሉ ድጋፍ ወይም የገንዘብ መዋጮው ለማርሽ ባንድ አስፈላጊ የሆኑ የሙዚቃ መሳሪያዎች ገዛ። ቀጥሎም ከየብርጌዱ ለተመረጡ ወታደሮች ከሁለተኛው አብዮታዊ ሰራዊትና ከኤርትራ ክፍለ አገር ፖሊስ ሰራዊት ሙዚቀኛ ክፍሎች በተውጣጡ መምህራን በቃኘው ጦር ሰፈር ውስጥ በቂ ሥልጠና ተሰጥቷቸው ተመረቁ። ከዚህ በኋላ የክፍለ ጦሩ ሙዚቀኛ ሻምበል የማርሽ ባንድ ባለቤት ሆነ። ከዚያም በአስመራ ከተማ በሚደረጉ ልዩ ልዩ የጎዳናና የአደባባይ ክብረ በዓላትና ሥነ ሥርዓቶች ላይ በመሳተፍ የከተማውን ነዋሪ ሕዝብ ያዝናኑ ነበር። የአንድ ክፍል ጥንካሬ ሲነሳ የመሪዎች ድርሻ ከፊት ቀድሞ መጠቀስ እንዳለበት ይታወቃል። በዚህ መሠረት ሻለቃ ደጀኑ ሽፈራው የክፍለ ጦሩን መዝሙር ያዘጋጀውን ሻለቃ አያሌው ካሳንና የሙዚቀኛ ሻምበል በአስመራ ቆይታው ታዋቂና ተመራጭ እንዲሆን ያደረገው ሻምበል ያለው አክሊሉና ሌሎችም ስማቸው ያልተጠቀሰ አመራር ሰጪዎች አስተዋጽኦ እጅግ ከፍተኛ እንደነበር አይዘነጋም። በተጨማሪም ሙዚቀኛ ሻምበሉን በማጠናከር በኩል በየደረጃው የነበሩ የክፍለ ጦሩ መሪዎችና መላው የ18ኛ ተራራ ክፍለ ጦር አባላት ተሳትፎ ታላቅ ነበር ሲሉ ገስት ተጫኔ የተራራው መብረቅ አስራ ስምንተኛ ተራራ ክፍለ ጦር የተቋቋመው የምሥራች ድል አብሳሪ ሙዚቀኛ ሻበል ተወዳጅ ኪነጠበኞችን ተወዳጅ ድምፃውያንን ያፈራ ነው። በታሪክም የሚዘከር ነው። አዲስ 1879ም ታሪኩን እንድታውቁት እንዲህ ያቅርቦታል። ቤተሰቦቻችን፣ ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879